አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ክብራትና ክብራን የሁዳ መልቲሚዲያ ታዳሚዎች የሁዳ ቅኝት የተሰኘው አዲሱ ፕሮግራማችን ነው። እስከ ዝግጅታችን ጫፍ ድረስ አብራችሁ እንድትቆዩም በአክብሮት እንጋብዛለን። በአፍሪካ ታሪክ ውስጥ ትልቅ ትርጉም ካላቸው ምዕራፎች መካከል አንዱ የሆነው የዓድዋ ታሪክ ሙዚየም ተሰርቶለት መጎብኘት ከጀመረ ሰነባብቷል። የዓድዋ ታሪክ ዘመናዊቷን ኢትዮጵያ ይቀርጽና በአህጉሪቱ ያሉ ትውልዶችን ያነሳሳ የአንድነትና የኩራት ታሪክ ነው። እናም ትምህርት ቤቶች የመማሪያ መጽሐፍቶች ብቻቸውን ሙሉ በሙሉ ሊያስተላልፉ የማይችሉትን ነገር በቁም ስዕላዊ መግለጫዎች ለማሳየት ተማሪዎቻቸውን ከዚህ ሙዚየም ይዟቸው ይመጣል ነው። ተማሪዎችም በስሜታዊነት መንፈስ በመምራት የ1896ቱን የዓድዋ ጦርነት ወደ ህይወት ያመጣውን አስደማሚ ኤግዚቢሽን ሲጎበኙ ጦርነቱ የኢትዮጵያ ጦር እስከ አፍንጫ የታጠቀውን የአውሮፓ ቅኝ ገዢ ጦር በማሸነፍ የኢትዮጵያ ሉዓላዊነት ያስከበርና የአፍሪካን የተቃውሞ ጥንካሬ የሚያሳይ ምስሎችን ያገኛሉ። ሙዚየሙ የጦር ሜዳውን አቀማመጥ በዝርዝር የሚያሳይ ሲሆን፣ የኢትዮጵያ ኃይሎች የመሬቱን ስትራቴጂና እውቀት እንዴት እንደተጠቀሙ የሚያሳየ የሚያሳይ ነው። ሌላው ኤግዚቢሽን ለነጻነት ሲታገሉ የነበሩትን ህይወት ፍንጭ በመስጠት በጊዜው የነበሩ ብርቅዬ ፎቶግራፎችና በእጅ የተጻፉ ደብዳቤዎችን ያሳያል። በእኛ ሳይድ ስናይ ግን ገበሬዎች ነበሩ። ምናቸውን ነበሩ? ጫማ አልነበራቸውም፣ ባዶ እግራቸውን ነበሩ። አስፓልት አልነበረም፣ መኪና አልነበረም። በወቅቱ ዘመናዊ የጦር መሳሪያዎችም አልነበራቸውም ጀግኖች አርበኞች አባቶቻችን ማለት ከቡድን ጋር አብረው ከነበሩት መምህራን አንዱ ይህ ከታሪክ ያለፈ ማንነት ነው ሲል ተናግሯል። ልጆቻችን እውነታውን ብቻ ሳይሆን ስሜቱን፣ ደፍረቱንና የተከፈለውን መስዋዕትነት አውቀው እንዲያድጉ እንፈልጋለን ሲል ማክሏል። ለአብዛኛዎቹ ተማሪዎች ሙዚየም ሲጎበኙ የመጀመሪያቸው ነበረ። ደስታቸውም የሚገርም ነበረ። ከየክፍሉ ጥግም ጥያቄዎች የሚጎርፉ ነበረ። እቴጌ ጣይቱ ስልቶን እንዴት አቅደች ብሎ አንዱ ልጅ ጠየቀም። በእርግጥ ከአዲስ እስከ ዓድዋ ድረስ በእግራቸው ተግዘዋልን? ሲል ሌላኛው ይጠይቃል። የዓድዋ ታሪክ ጠቀሜታ ከኢትዮጵያ ዳር ድንበር አልፎ ያስተጋባል። ድሉ በቀኝ ግዛት ዘመን የነበረውን የአውሮፓ የበላይነት ትረካ የሚፈታተንና በመላው አፍሪካና በጥቁር ዲያስፖራ ጸረ ቅኝ አገዛዝ እንቅስቃሴዎች የተስፋ ብርሃን ነበረ። ልጆቹ ከሙዚየሙ ወጥተው ወደ ከተማው ግርግር ሲመለሱ በልቡናቸው ጽላት ውስጥ የሚያስቀሩት ቆንጆ ትዝታዎችን በላይ ስለ ታሪካቸው ጠለቅ ያለ ግንዛቤና የመጀገን ተነሳሽነትን ይዘው ነው። ክብራትና ክብራን፣ የሁዳ ፕሮግራም ታዳሚዎች፣ ይህ ቅኝት የተሰኘው የመጀመሪያ ቀን ዝግጅታችን ነው። እንደው ለሙከራ የጀመርነው ነው። ሀሳብ አስተያየታችሁን ይዘውን ግን በሰፊው የተለያዩ ታሪኮችን ወደ እናንተ ይዘን የምንመጣ ይሆናል። እናም ሀሳብ አስተያየታችሁን እንድሰጡን በአክብሮት በፍቅር የተጠየቀን በዚሁ እንሰናበታለን። ወሰላም አሌይኩም ወረህመቱላህ